አንድ ሰው ብቅ አለ የእውነት በር ከፍቶ እንደ ቀጥር ፀሐይ ጉዳዩ የጠራ በወሕይ ተመርቶ ለዓለማት እዝነት ከዓለማቱ ጌታ። አንድ ሰው ተላከ በረሃብ መካከል፣ በችግር መካከል፣ በጠላት መካከል ለሐቅን የሰበከ እንዲህም አወጀ ከአላህ በስተቀር በእውነት የሚገዙት መቼ አምላክ አለና ፍጹም የሚያልቁት እያለ ባንክሮ ክተት አስተጋባ ሰው ባለበት ሁሉ ከእውነት በመነጨው ሰማያዊ ቃሉ ደጋግሞም ተጣራ አብዷል እስከሚሉ። እርሱያ የሆነው ከሀብታችን በላይ፣ ከልጃችን በላይ፣ ከሚስታችን በላይ፣ ከነፍሳችን በላይ፣ ከዓለም ሁሉ በላይ ምንሳሳለቱ ግብሩ የነጠረ ልክ እንደ ቁርአን የነበር ሀያቱ ከእሳት እንድንድን ጀነት እንድንወርስ የነበር ጉጉቱ ከአደም ዘር በሞላ ስብእናው የላቀ የእሱ ነገር ሁሉ እጅግ የገዘፈ እጅግ የረቀቀ ዝምድና የሚቀጥል ሰው ዘንድ ተናናሽ የዱንያን ብልጭልጭ እርግፍ ያደረገ የሚንቃት ጭራሽ ትንሽ ትልቅ ሳይል ፍጹም ሰው አክባሪ እውቅ የጦር አበጋዝ ትሁት የአገር መሪ፣ ወዲህ የፍቅር ሰው ልብን የሚያቀልጡ በተጣሩ ጊዜ የሚስታቸውን ስም የሚያቆላምጡ፣ ወዲያ ደግሞ ጀግና ጠላት የሚያስርዱ ገና ሳይጠጉ አንድ ወር ሲቀራቸው የሚያርበደብዱ እርሱ ነው እንግዲህ እርሱ ነው እንግዲህ ሳያይን በናፍቆት ተክዞ የነበር በፍጹም ውዴታ ከአላህ እዝነት ለኛ የመጣ ስጦታ ፈለጉን መከተል ሐቁ ግድ የሆነው ፈጽሞ መቃረን እርም የተደረገው እንደ ነገርኳችሁ እንዲያ በሆነበት በአረቢያ ምድር በዚያ በበረሃ ቀለም ሳይመረጥ ሀብታም ሳይልድሃ ለዓለማት እዝነት ከዓለማቱ ጌታ አንድ ሰው ተላከ። በረሃብ መካከል በችግር መካከል በጠላት መካከል ሀቅን የሰበከ፣ ማነው ካላችሁኝ ማን ነው ካላችሁኝ፣ ያ ብርቅዬ ነብይ ያ ሙሐመድ አሚን፣ ሰርክ የሚያናውዘኝ በናፍቆት ሰመመን፣ አላህ ያገናኘኝ እዚያው ከሀውድ ጎን። ጀዛኩሙላሁ ኸይር። አላሁ አክበር፣ አላሁ አክበር። ጀዛው ላ ኸይር ጀዛ። ጠቃሚ እውቀት ለዘላቂ ጽናት። እስላማዊ እውቀትን በመደገፍ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ።